ስለ አገር ፍቅር ሲባል እኔ ጋር በቀላሉ የማየው አገር ፍቅር ማለት የእናት ፍቅር ነው። እንዲያውም አልፎ ተርፎ እናት ያው ጊዜዋ ደርሶ ጥላት ትሄዳለች። አገር ግን ትቆያለች። ስለዚህ አገር እናት ነች። ስለዚህ እንደ እናት አይቶ አገርን እንደ ፖለቲካ አይደለም፣ ወይንም ደግሞ እንደ ሌሎች ሌሎች የውስጥ ሽኩቻ ነገሮች አይደለም ሀገርን እንደናት አይቶ መያዝ ያለብን ግዳጅ እንደሆነ ነው ማምንበት እና ይህን ነው ምለው በቀላሉ እኔ መልካም ነው እጅግ በጣም ጥሩ አገላለጽ ነው ሀገርን ከእናት ጋር ነው ያመሳሰሏትና ትክክል ነው ምናልባት እርሶም ውጭ ሀገር ነው የሚገኙት ና የውጭ ሀገራት ያሉ ኢትዮጵያውያን ለሀገራቸው ያላቸውን ፍቅር በምን መልኩ ሊገልጹ ይገባል የሚለውን ሀሳብ ያንሱልን ከዚህ ቀደም እርሶም ሲያደርጉት እንደነበረው በታላቁ ኢትዮጵያ ህዳሴ ግድብ ና በሌሎች ሰርፎችም እንዴት ይገለጻል የሚለውን እናንሳ በምን መልኩ ሊገልጹ ይገባል ማለት የሀገርን ሀቅ በመጠበቅ ነው። እኔ ማቀው በበኩሌ ወይንም ደግሞ እዚህ አክቲቪቲ ውስጥ የገባሁት እንዴት አድርገን የሀገራችንን ሀቅ እንጠብቃለን በምናውቀው ቋንቋዎች ማለት ነው። ሁሉም በየፊ ነው በእንግሊዝኛም ሆነ የእንግሊዝኛውን ስለ ሀገር ማስተዋወቅ ነው ዋናው ነገር እና ሀገራችን ምንድን ነው ሀብቷ ወይንም ደግሞ ምንድን ነው የሚገባት ነገር ከዚህ ቀደም እንደምታውቁት በጣም ብዙ ችግር የተፈጠሩብን በሕዳሴው ምክንያት ነው። ኢትዮጵያን ለሀያ አንድ ሆነው ወይ ደግሞ ለሀያ ሁለት ሆነው አረብ ሀገሮች በአረብኛ ጠምደዋት ነበረ። ምክንያቱም እንደምታውቁት ግብጽ ትልቅ ኢንፍሉዌንስ አላት አረብ ሀገሮች ላይ በተለይ አረብ ሊግ ላይ እና በአረብኛ የምታስተላልፈው መልእክቶች ለአረብ ሀገሮች እኛን እንዲጠሉን ወይ እኛን እንዲርቁን የሚያደርግ ነበር፣ ወይ ሀገራችንን እንዲርቁን። ያንን ነገር እኛ አረብኛ ተናጋሪዎች፣ እኔ ትንሹ ነኝ ምንም ከኋላ ሆኜ ነው ብዙ ነገር የምሰራው እንጂ ወንድሞቼ እንደ ዛህድ ዜዳን፣ ኡስታዝ ጀማል በሺር፣ መሐመድ አልአሩሲ፣ ሁሉም አንድ ላይ ተጣንደን ምን ማድረግ አለብን የሚለውን ነገር ተመርኩዘን ነው አሁን አልሐምዱሊላህ ለዚህ የደረስነው ማለት ነው ኢትዮጵያ ሀቋ ምንድን ነው ለማሳወቅ፣ ማነች ምንድን ነው ፍላጎቷ። ሶ ሁሉም በየፊ ነው በሚያውቀው ቋንቋ በደንብ አድርጎ ለኢትዮጵያ ተቀጣሪ አይደለም የራሱ ቮለንቲር የሆነ ወታደር ሆኖ እንትን ማለት አለበት መስራት አለበት ነው የምለው። ይሄን ነው እኔ የማውቀው። አዋድ ቀደም ሲል ያነሱት ጉዳይ አለ ብሔራዊ ጥቅም አድርገን የነበረውን የታላቁ ታላቁ የኢትዮጵያ ሕዳሴ ግድብን ምን ያህል በመላው ዓለም እንዲታወቅ ለማድረግ የተደረገው ጥረት አንዱ የብሔራዊ ጥቅምን ማስጠበቂያ መንገድ ሆኗል ብለውናል። ና እንደው አሁን ላይ የትውልዱ ጥያቄ ደግሞ የብሔራዊ ጥቅም ጉዳይ ሲነሳ የባህር በር ጉዳይ ነውእና የባህር በር ጉዳይ ይህንን ብሔራዊ የሆነ ጥቅምን ጉዳይ ደግሞ እስኪ የትውልዱን ጥያቄ ከሀገር ፍቅር ጋር እንዴት እናገናኘው እንችላለን የሚለው ሀሳብ ላይ ትኩረት ያርጉልኝ። የባህር በር ጉዳይ እኔ በበኩሌ በህፃንነቴ ልክ እንደ ቁስል የሚያመኝ ነገር ነው። የባህር በር ጉዳይ ስናጣ ባህራችንን እኛ የዛኔ ውጪም ብንሆን ግን በህፃንነታችንም ቢሆን ግን የሀገር ፍቅር ስላለ የሀገር ሀቅ ስላለ የደመን ባያፈሰስንበትም ሊሆን ይችላል እላለሁ። ስለዚህ ማንኛውም ኢትዮጵያ በውጭ ሀገር ያሉት ላሉበት ኮሚኒቲ ወይ ላሉበት አገር የኢትዮጵያን ሀቅ በደንብ አድርጎ ገልጾ ማሳወቅ አለበት። እቺን የምታክል ሀገር፣ እቺን የመሰለች ሀገር በህዝቡ ሀብታም አገር ማለትም ብዙ ህዝብ ነን፣ እንደዚህ ታፍነ መኖሩ ተገቢ ነው የሚል ነገር አይገባኝም። እንደዚህ ስለዚህ ሕዳሴያችንን አባያችንን የኛ እንዳደረግ ነው፣ ወደ እኛነቱ እንደመለስ ነው ባህራችንም መመለስ እንዳለብን ሙሉ እምነት አለኝ ነው ምለው። ይሄ ነው። እንደው አዋድ ምናልባት አጠር አድርገን ብናነሳው ከዚህ ቀደም የታላቁ የኢትዮጵያ ሕዳሴ ግድብን በአረብኛ ቋንቋ ሌሎቹም በሚሰሙት ቋንቋዎች ነበርና ስትሟገቱለት የነበረው። ይህ ደግሞ አሁን ላይ የኢትዮጵያ ብሔራዊ ጥቅም ተደርጎ የተወሰደውን የባህር በር ጥያቄንም በሚገባው ሌሎቹም ሊሰሙት በሚችሉት ቋንቋ በመግለጽና በማስረዳት ረገድ የዲያስፖራውና እናንተ በምትገኙበት አካባቢ ያለው ኢትዮጵያዊ ሚና ምን መምሰል አለበት የሚለውን ሀሳብ ለማጠቃለያ አናንሳው። ራሱን የድሮ መንገድ መቀጠል ነው። ህዳሴ እኛ በፊት አባይ እንደሌለን ነው አባይ ወንዝ የኛ እንዳልሆነ ነበረ አለሙ የሚያውቀው ስለዚህ አሁን ደግሞ ቀይ ባህር የኛ እንደሆነና የቀይ ባህር በርን ደግመን እንደመመለስ ማሳወቅ እንዳለብን ዘመቻችንን መቀጠል አለብን ገና ብዙ ነገሮች አሉ ኢትዮጵያ የሚያስፈልጋት ባህር በር ብቻ አይደለም ብዙ ነገር ስለ ኢትዮጵያ ራሱ ማስተዋወቅ ለቱሪዝም አካሎች እንዴት አድርጎ እኛ አሁን የጀመርነው ሌላ ፕላኖች አሉ። በቃ ህዳሴያችንን ወንድሜ ዛህድ እንዳለው እንትን አድርገነዋል፣ አርቺቭ ገብተዋል። በቃ የእኛ እንደሆነ አሳውቀናል። ግን ኢትዮጵያ እንዴት ነው በቱሪዝም አካል በኩል ምን ያክል ነው የሚያስፈልጋት ለዓለሙ ለማሳወቅ፣ በተለይ ለአረቡ ዓለም እና እንዴት ነው ትልቅ ገቢ ለማድረግ የምናስበው? ይህን ነገሮች ነው ማሰብ ያለብን ስለ ቀይ ባህሩ የኛ ነው፣ መመለስ አለበት። የጀመርነው መጨረስ አለብን። በአባይ ጀመርን፣ በቀይ ባህር እንጨርሰዋለን። አዋድ ጋሊብ ከሳውዲ አረቢያ ህዳሴ ግድብ ተሟጋች በቀጥታ መስመራችን ገብተው ለሰጡን ማብራሪያ እጅግ አርገን ነው የምናመሰግነው። በሌሎች የዜና ወጃዎቻችንም ከዚህ በኋላ እንግዲህ በተደጋጋሚ እንደምናገኘው ተስፋ እናደርጋለን። እናመሰግናለን፣ እናመሰግናለን።